ጀነራሎች መፈንቅለ መንግስት አድርገው አልበሽርን በጋራ ካስወገዱ በኋላ ወደ ዘጠኝ የከተታቸው ጉዳይ ምንድን ነው? ያው ሪሶርስ፣ ስልጣን ምን ተብሎ በፊት ለፊት ሊገለጽ ይችላል። ግን ረዘም ያለ ትንሽ ታሪካዊ ዳራ አለ ወይ እነሱ መነሻው እና ከወደ ብዙ መቶ ዓመታት ወደኋላ የሚሄድ ነው። ይህ አካባቢ እንደሚታወቀው ስትራቴጂካሊ በጂኦ ስትራቴጂ ለየት ያለ ቦታ የሚሰጠው እንደ ማዕከላዊ ኖዶ ነው። ባህር አለው መናለው፣ ብዙ ሀገራት እንደ ሀገሩ ማሳሰር የሚችል ቦታ ነው። ከሁሉ በላይ ግን ታሪካዊ መነሻው ዛሬ ላለው ምስቅልቅል ትልቁን መሰረት ይይዛል ማለት ነው። እና ከቱርኮች ያን ቦታ ከያዙት ጊዜ ጀምሮ፣ ቀጥሎ ግብጽ ነች ምትመጣ። ከግብጽ በኋላ ዚህ አንግሎ ኢጂፕሻን የሚባለው አገዛዝም ነበረባቸው። እና ባለፈውም እንዳወራ ነው ልጅ ሀገር የምትባለች በንት በ1956 ነው እንደ ኢሮፓያን አቆጣጠር አሁን የምናውቃት ሱዳን ቅርጿን ይዛ መውጣት የቻለችው እንጂ እነኚህ የተከፋፈሉ ቦታዎች ነበሩ። ሰው ታዲያ እነኚህ ሶስቱ አገዛዞች በ200 ዓመታት ውስጥ ሶስቱ እነማን እንደሆነ ብናስታወሳቸው እነኚህ ተርኪ ቀደም የገለጽኩት ግብጽ ለብቻው ከዛ አንግሎ ኢጂፕሻን ሆኖ እንደገና ደግሞ ለብቻው ሱዳን ብቻውን ከ56 በኋላ እንደ ሀገር ራሱን አጽምቶ ሲቆም ምን ምን ይዞ ነው አሁን ዛሬ ላይ ያለው የሚለው ነው ትልቁ እሹ ይዘው ማለት። ስለዚህ ሰሜናዊ ሱዳን የምንለውንና ደቡባዊው ክፍል በተለይ ደቡብ ምዕራብ ብለን ወይ ምዕራባዊ ወይም ደግሞ ምስራቃዊ ብለን የምንከፍለው ነው የተሻለ የሚሆነው። ሞር ይህን ሁለቱን አካላት በሀይል አንድ ላይ አያይዞ ለመግዛት የተደረገ ሙከራ አለ። ይሄ ነገር ብዙ ጊዜ ጋፖች በተፈጠሩ ቁጥር መቼም የማሀዲስት ሙቭመንት ማያውቀው የለም። አሁን ልክ እሱ አይነት ታሪክ ነው የመጣውና ጋፖች በተፈጠሩ ቁጥር ሁለቱ ቡድኖች ያንን የተለየ መልካቸውን ይዘው ይወጣሉ እና ምን መሰለ የሆነው በዚህ የምስራቃዊ ሱዳን ተከፈል እዛ ያለው ኃይል ጥቂት ጎሳዎች የሚመሩት ትልቅ የሆነ የኢኮኖሚ መደብ የተፈጠረል። ይሄ የዚህ የናይል ሪቨር ቦይ ሲሏቸዋል ነው። በናይል ሸለቆ ላይ ብዙዎች በደማቱን አገላብጦ ቢያዩት ናይል የሚፈስባቸው አካባቢዎች ይሄ የሰሜናዊ ሱዳን ወይ ምስራቃዊ ብለን የምንጠቀለው ሱዳን ላይ ያለው ገዢ መደብ ይሄ ታችኛውን አካባቢ ወጥሮ ይዞ እንግዲህ ሲጨፍልቆም ሲገዛው ኖረዋል ማለት ነው። እና የፖለቲካ ጥያቄ ልዩነት አለ፣ የሪሶርስ የመሰረተ ልማት ልዩነቶች አሉ። ማለት እንግዲህ ሙ ሙም አናቸው አልበሽርም ሆኖ ከዛ ፊት የነበሩ በጠቅላላ እኒ ቀኝ ገዢዎቹም ያልናቸው ይሄንን ጨፍልቀው በአንድ ላይ መግዛት ነው ይፈልጉት። ካርቱም ላይ ነው ሴንተርም ያረጉት። በጣም ሰፊና ቫስት ሀገር ነው እንግዲህ ከመገንጠሉ በፊት እንደምታውቀው ምዕራብ አውሮፓ ነበር የሚያክለው። ምዕራብ አውሮፓ ድፍን፣ ወይም ደግሞ ግማሽ አሜሪካንን የሚያክል አካባቢ ነበር የነበረው። እና ይህን አንድ ላይ ጨፍልቀው የቀዙት አንደኛውን ቡድን በመሰረተ ልማት አሊኔት በማድረግ በመነጠል ሌላኛውን ኢምፓወር በማድረግ እነኚህ ጥያቄዎች ይነሳል። ውስጡ ደግሞ በጣም ኮምፕሊኬትድ የሆነ ሌላ ውስብስብ የብዝበዛ የምን የመዋቅሮች ውስጡ አሉት ማለት እና ትልቁን እና ረጅሙን እድሜ መግዛት የቻሉት እንግዲህ የምናውቀው ከዚህ በፊት እነ ሳዲቅ አልመሀዲን እነ ኑሜሪ ነጻ ከወጡባቸው ጊዜ ጀምሮ ኩዴታዎች ይካሄዳሉ። ሳይለንት የሚመስሉ ወታደራዊ ኩዴታዎች፣ ግን በቃ እዛ በአንድ ሰው ጨፍላቂነት፣ የበላይነት ይህን የሚያክል ቫስት ሀገር እርስ በርስ በዲቫይድ ኤንድ ሩል ገዝተውት ይቆያሉ። ረጅሙን ጊዜ የገዙት አልበሽር ነበሩ። እንግዲህ አልበሽር ራሳቸው ከ1956 ወዲህ ሱዳን ውስጥ ሌሎች መሪ የተከተሏቸውን የአመራር ጥበቦች ነበር የሚከተሉት። በቃ የታወቀ ፎርሙላ ነው፣ ያለ ልክ ኮሎኒያል። ለዚህ ነው ሱዳን ብዙ ጊዜ ነጻ አልወጣችም ተብሎ የሚወራ ልክ ኮሎኒያል ፓወር ይጠቀሙት የነበረውን አገዛዝ የራሳቸው መሪዎችም ይጠቀሙታል። ለምን መሰለ ከመሬቱ ስፋትና ከመጡት ሰዎች እንግድነት አኳያ፣ ኢቨን አብዛኞቹ ሱዳናውያን አይደሉም ተብሎላ እስከ መታማት ይደርሳሉ ማለት ነው። አልበሽር ያደረጉት ይህንን ደቡባዊ ክፍል፣ ምዕራባዊ ክፍል፣ አብዛኛውን የአረብ ተዋደር የሆነውን ሶሳይቲ የተወሰነ ወደነ ኑባ ማውንቴንስ ወደነ ምናምን ያለው ይሄ ተክሎም የሚኖር ምናምን ነው ዘርቶ ምን ብሎ እሱን ወታደር ያረጉትና የካቢኔ ትልልቅ ቦታዎችን ግን እነሱ ይዙና ነበር የሚመሩት ከዛ ግን ከዛም ፑሹ እንትን ይሄ ገፊ ሀይል ምናምን ሲነሳባቸው ስልጣናቸውን የሚቃረን እንደገና ይሄን ወታደር ለብቻው ይገነጥሉና የራሳቸው አርገው የስልጣን ለፕሪፖርስ ማለት ነው አገር ያረጉታል ሁሉም ይሄን አካሄድ የአልበሽር ምንድን ነው ልዩነቱ፣ ትንሽ ጊዜው ረዘም ይላል እዚያ። የዚህ የዲቫይድን ሩል ሲስተሙ ደግሞ ስትሮንግ ነበር የሳቸው። እና እንግዲህ የሳቸውን ፓርቲ እንደሚታወቀው ከዚህ በፊት ሲመጣ በውስጥ ኩዴታ ሌሎቹን አስወግደው ነበር የመጣው። እና ራሳቸውም ሴፍ አይደሉም እንደሚታወቀው የራሳቸውን ጦር ብቻው ሚሊሻውን እንደማደራጀት አድርገው ልክ ከዚህ በፊት ሌሎቹ እንደሚያደርጉት ያንን፣ መጀመሪያ የደህንነት ኦፊሱ ሳላህ ጎሽ የሚባሉ አሉ፣ አሁን ግብጽ ነው የሚገኙት እነሱ እንዲመሩት አድርገው ነበረ። የደህንነት ቢሮን ኢምፓወር አድርገው ያ የደህንነት ቢሮ በጣም ብዙ ነገሮች በንግድ በወታደራዊ ምናምን ጉዳዮች ውስጥ እየገባ ስልጣን ሲያሰጋቸው፣ ይሄኛው ሚሊሻ ሀይል ዳርፉር ውስጥ የሚገኝ ዳርፉር እንግዲህ ከካርቱም ራቅ ያለ ብቻውን የራሱ ባንነት የራሱ የፎሬን ኮሚኒኬሽን ያለው የሚደንቅ ነገር ከሁለት ሀገር ጋር እንድትዋሰን የሚያደርጋትን አካባቢዎች ነበር የሚይዘው ከሁለት ሀገር ከሊቢያና ከቻድ እንደዚሁም ወደታችም አምጥተው ከሴንትራል አፍሪካ ሪፐብሊክ ጋራ ከደቡብ ሱዳን ጋራም ትዋሰንባቸዋለች። በነሱ ከደቡብ ሱዳን ጋር በሌላም አካባቢዎች ትዋሰናለች። ግን ዋናው ዳርፉር ትልቁ የዳርፉር ኤሪያ ከቻድ ከሊቢያ ከሴንትራል አፍሪካ ሪፐብሊክ ጋር የምትዋሰንበት ቦታ። ይህንን አካባቢ ከማዕከሉም ስለሚርቅ፣ ድንበሩ ላይም ሌላ ዳይናሚዝም ስላለው ያን አካባቢ የሚያስጠብቁት እዛው አካባቢ ባሉ ሚሊሻዎች ነው። ቅድም እንደነገርኩ ደግሞ የነኛን አካባቢ ሰዎች ወታደር በማድረግ በተለይ እግረኛ ጦርና ይህንን ኮሚሽን የሚባሉ ኦፊሰሮችን ከዛ አካባቢ ነው የሚመለምሏቸው እና በቃ ካኖን ፎደሮች ናቸው ማለት። ያን አካባቢ ድንበር ላይ ኮንትሮባንድ አለ፣ ሌላ የወርቅ ንግድ ስላለ እሱ እንዲጠብቁ ያደረጓቸዋል። ያን ቡድን ይመራ የነበረው ሰው ነው እንግዲህ ሴኩሪቲው ጫና ሲበዛባቸው ሰውየው ለራሳቸውን እሱን ኢምፓወር አደረጉት ወደ 2011 አካባቢ እዛ። እንደምታውቀው 2011 ማለት ደግሞ እንደ ኤሮፓያን አቆጣጠር ጠቅላላ ይሄ ኖርዝና ኖርዝ ኢስት አፍሪካ የምትለው በጠቅላላ በከለር ሪቮሉሽን የታመሰበት ወቅት ነበር። አረብ ሀገር ላይ ትልልቅ ሪቮሉሽኖች ተካሂደዋል ያኔ ሲሆን፣ እዚህ አካባቢ ለውጦች ነበሩ። ይሄ ይሄ ሰው አሁን ሄሚቲ የሚባል መሐመድ ዳጋሎ የዳርፉርን ጎሳዎች እነዛም አካባቢ ያሉት ጎሳዎች ሶስት ናቸው። የፉር መሳሊት የሚባሉ አሉ። ሶስት ዋና ጎሳዎችን እነሱን አካባቢ በመያዝ ግመልን በመነገድም በግመል ማለት በግመል ጀርባ ላይ በጭነት በሚካሄደው በሊቢያ በኩል የአረብ ሱዳን ተሰስር ያላቸው ንግድ የለመደ እዚ አካባቢ ላይ የከበረ ቤተሰቦቹ በንግድ የሚንቀሳቀሱ የራሱን ጎሳ እዛ አካባቢ ላይ ዶሚነንት የሆነ ሰው ነበረ። ሰውም ድንበር በመጠበቅ ጀመረ። ከአልቡራም ጋም ባይዘው አብረው ሰርተዋል። ዳርፉር በተለይ የሊቢያ ድንበር በጣም ኃይለኛ ስለሆነ እሱን ይጠብቁ ነበረ። ግን ይሄ በንግድ ራሱን ኢምፓወር አድርጎ ስለወጣ ግን እነኚህ ሰዎች የሱዳን አረብ የሚባሉት ሰማው ወደ ሊቢያ የመቅረብ ባህሪ ያላቸው እና የእንትንም ይሏቸዋሉ። ሱዳናውያኑ ነው አረብነቱን ማንነት የማይፈልጉታሉ ፉር የሚባለው ለምሳሌ ዳር ፉር ዳር መሬት ነገር እነሱ ደግሞ አሉ። ከእነሱ ጋር የሆኑ ግጭቶች ምናምን አሉባቸው። ስለዚህ እነሱ ዝርፍ ያካሄዱ ነበር። የእነሱን መኪኖች፣ ግመሎች ስለዘረፉ ሰምሀው ብድግ ብሎ የሆነ ጊዜ ያን አካባቢ ለማስከበር ራሱ መታጠቅ ጀመረ። በቃ ያከፍ እያለ ወደ ወርቅ ንግዱ ስገቡ ምን አሉ። ወደ ሱዳን ስንመጣ ካርቱም ውስጥ ያለ ባትል፣ ቅድም እንደነገርኩ ከሴኪሪቲ ኒስ ይባላል የነሱ ናሽናል ኢንቴሊጀንስ ሰርቪሱ እነ ሳላህ ጎሽ ይባላሉ እሱን የሚመሩ የነበሩ። እነሱ ስልጣን ግራ ማድረግ ሲጀምሩ የእነ አል ቡራም ቡድን ከግብጽ ጋር ትስስር ያለው ራሱን ኢምፓወር እያደረገ ለአልበሽር አስጊ ሲሆን፣ አልበሽር ይሄኛው በደንብ አስታጠቁት። ከፍ እንዲ ላረጉት ማለት መጨረሻ ላይ በነበረው ትንቅንቅ አልበሽር ወደቁ። እሱን ነበር ግን ግብጾች ሳላጎሽ ነበር ኢምፓወር የሚያረጉት አ ለአልበሽር መውደቅ እጃቸው ያለበት ይመስል ለዚህ ነው። አልበሽር ራሱ እኮ ስለተነጠሉ ነው። መጨረሻ ቅድም እንደነገርኩ የሚመጡበትን መንገድ የሱዳንን ታሪክ ከ56 በኋላ ያለውን ኑሜሪም በሰዲቅ አልማህዲን ከሌሎቹ ጋር ግለሰባዊ ነገር ይበዛዋል። እንደ ሀገር ሰፊም ነው። ቅድም እንደነገርኩ አገሩ ሪሶርስ ያው ሰፊም ስትሆን ራሱን የቻለ ነው። ከዛ ደግሞ ቅድም እንደምል ከሀገር የሚዋሰኑበትን ምናምን ካየው ሌሎች ኢንትረስቶች አሉ፣ የትራንስባውንደር የሆኑ እሱ እሱ ስለሚሆን ብዙ ጊዜ በግልም ስለሚመጡ ዲቫይድ ኤንድ ሩል ነው የሚጠቀሙት ሁሉም ብን በቃ የመከላከያው እያለ የራሳቸውን ሚል ሻኩ ያደራጃሉ ነው ማለት። እንደዚህ አይነት አካሄድ ነው የሚጠቀሙ። ስለዚህ ሰውየው ከዛ እየተነጠሉ ወጡ። ግብጽም እንደተባለው ከተለይ ከ2000 ከነ መሐመድ ሙርሲ እንቅስቃሴ በኋላ ግብጽም ስጋት ስለነበረባት፣ ሌሎቹም የአረብ አገሮች ስጋት ስለነበረባቸው በተለይ እዚህ አልኪልዋን የሙስሊም ብራዘርሁድ ራሱን በደንብ እያሳደገ መተዋል ብሎ ያስቡ ስለነበር ያ ነገር እንዳይደገምም ይፈራሉ። ስለዚህ በሽር እንዲቀየሩ ፍላጎት ነበራቸው። ያን ሲያረጉ ኦልዱ የነሳ አላጎች ቡድን ራሱን ከምን ጋር ያስተሳሰረው በጣም ከባድ የሆነ የኢኮኖሚ ሌቨሬጅ ያለው ሀገሪቱ ላይ በትራንስፖርት በቴሌኮሚኒኬሽን፣ በኢምፖርት ኤክስፖርት፣ በሪቴይሊንግ ሰርቪስ በጠቅላላ ራሱን እንጌጅ አድርጎ ከባድ የሆነ የኢኮኖሚ ትስስር ፈጥሮ ሚሊተሪው ደግሞ ብቻውን ሌላ ልክ እኛው ሀገር ከዚህ በፊት እንደነበረው አይነት ቢዝነስ ውስጥ ተገብቶ እየሰራ ነበር። ይሄ ክላሽ ያደረገ ግብጽ ውስጥም እንዲህ አይነት ትስስር ያለዋል። ደህንነቱ የራሱ ቢዝነስ አለው ከስራዎች ውጪ ውጭ ይሄ በቃ ለዓለምም እያስለመዱ ያሉት አካሄድ ስለሆነ ነው። መከላከያው የራሱ ቢዝነስ አለው። ከዛ ደግሞ ሌላ ኢንፎርማል አክተርስ የምትላቸው ቅድም እንደምትለው ሚሊሻ ደግሞ ራሱን ኢምፓወር እያደረገ ይወጣል። ሶ አሁን የግብጽ ደህንነት አካል ከመከላከያው ጋር ያንን ገፍቶ ምናምን ብሎ እንትናን አስወጥቶ ዋናው አልበሽርን ከመሀል አስወጥቶ ከነሳ ላጎች ጋር መቀጠል መከተል